ሰላም ውድ እና የተከበራችሁ የኤልሲ ቤተሰቦቼ፣ እንዴት ናችሁ? ደና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በባለፈው በሰራሁት ቪዲዮ ላይ ቅር ያላችሁ ሰዎች አላችሁ ማለት ነው። እኔ በመጀመሪያ ቅር የሚያስፈል ቪዲዮ አልሰራውም የሚያስቀይም ቃልም አልሰራውም ብዬ ነው ማስበው ሲጀምር ማለት ነው እና ሌሎቻችሁ ምንድን ነው ክርስቲያኖችን ተሳድበሻለ፣ ክርስቲያኖችን እንደዚህ ብለሻል ያላችሁ እኔ ሌሎቻችሁ ማለት ነው ስለ ክርስትና መሳደቤ ወይም ደግሞ ክርስትና የክርስትናን እምነት ተከታዮችን መሳደቤ እሱ የእናንተ ጉዳይ አይደለም፣ የኛ ጉዳይ ነው ለማለት ያክል ነው። በመጀመሪያ ማለት ነው ማስተላለፍ የምፈልገው ይሄን ነው። ክርስትናን እንደዚህ ብለሻል፣ ጥላቻ ነው የተናገርሽው ምናምን ላላችሁኝ ሰዎች ችና ጠሪያ ለሽ መልስ ልመልስላችሁ ብዬ ነው። ክርስትናን ብሳደብ ክርስትናን ብናገር እኔ በተናገርኩት የሚያቆሙ ከሆነ እኔ በተናገርኩት ነገሮችን እንትን የሚሉ ቢሆን የሚያቆሙ ቢሆን አይሶር በጣም ነው ደስ የሚለኝ። ክርስቲያኖችን ብሳደብም ብናገራቸውም እንደፈለኩ ባረጋችሁም ሌሎቻችሁ ይመለከታችኋል ብዬ አላስብም። እናንተን ደግሞ አልተናገርኳችሁም። የሚያናግር ወይም ደግሞ እናንተን የሚያስቀይም እናንተን አይምሯችሁን የሚነካ ንግግር አልተናገርኩም፣ በመጀመሪያ ማለት ነው። ምንም አልተናገርኩም ሲጀምር መጨረስ ከመጨረሻው ቪዲዮ ስለማታዩና በትክክል ስለማታዳምጡ እንጂ እኔ እናንተን የተሳደብኩበት አንዳችም ነገር የለም። የኛን ክርስቲያኖች ነው። አዎ ተሳድብ ያለ ሆነ ገወዲያ ምሰደባለሁ፣ እዛም በኋላ ምሰደባለሁ። እሱ የእናንተ ጉዳይ ሳይሆን የእኛ የባለማተቦች ጉዳይ ነው። ለማለት ያክል ነው። ሌሎች ሌሎች እምነቶች ማለት ነው። እናንተን አልተናገርኳችሁም። ይቅርታ አድርጉልኝ ብዬ ተናግሬ ያለሁ ከመጀመሪያው ማለት ነው። እና ለዛ ነው ለማለት ያክል ነው። ይችን ማብራሪያ ልስጣችሁ ብዬ ነው። እናንተን አልተናገርኩምም፣ አልተሳደብኩም ሲጀመርም የመሳደብም እውቀቱም ኃይሉም ስልጣኑም የለኝም እኔ ማለት ነው። እኔ ለራሴ ደካማ ሰው ነኝ። የሌሎቻቸው የእኛን ክርስትና እምነት ተከታዮች ቤተሰቦችን፣ እህቶችን፣ ወንድሞችን ምናምን እንደፈለኩ የመናገር መብት ያለኝ ይመስለኛል። እናንተ እኔን አትቆጡኝም፣ ለማለት ያክል ነው። አትናገሩኝም፣ ለማለት ያክል ነው። አሁንም ቢሆን የእኛ ክርስቲያኖች፣ የኛ እምነት ተከታዮች አታሽ ቀብጡ ማለቴ፣ ይሄ እናንተን ቅር ሊያስብላቸውም አይገባም። ደግሞ ቅር የሚያስብል ነገርም አይደለም። ምክንያቱም የራሴን ቤተሰብ፣ የራሴን እህት፣ የራሴን ወንድም፣ የራሴን በክርስቶስ አምላክ አምሳል የምንገናኝ ቤተሰቦችን እስከሆነ የተናገርኩ ድረስ አህያ ቢራገጥ ጥርስ አይናከስም ስለሆነ እኔ እነሱን ብረግጣቸውም ምን ብላቸውም ሌሎቻችሁ ሌሎች የሌሎች እምነት ተከታዮች እናንተን የሚመለከታት ጉዳይ አለ ብዬ አላስብም። በዚያው አጋጣሚ ማለት ነው ሌሎች እናንተን ደግሞ እስካልተናገርኩን እናንተን እንስፔክት አደርጋለሁ አከብራለሁ። ሌላ ነገር ግን እንደዚህ ናችሁ፣ እንደዚህ ነው፣ እንደዚህ ነው ብዬ የተናገርኩት ነገርም የለኝም ለማለት ያክል ነው። ቀድሜ ይችን ቪዲዮ የተናገርኩ ቀድሜ ይህን ይህን ንግግሬን የተናገርኩኝ ማለት ነው። ሌላው አሁን ላይ እንግዲህ ኢትዮጵያ ውስጥ የምናየው መከራም ስቃይም ፈተናም ስላለ ለዛ ነገር ነው ልናገር የምችለው። በተለይ ደግሞ የአማራ ልጆች የሆናችሁ የአማራ ልጆች የሆናችሁ ይህንም ደግሞ በዘረኝነት እንዳትወስዱትኝ። ደግሞ የሆነ ነገር ስናገር ወደነ ነገር ጠመም አታድርጉት። በእግዚአብሔር ተውኝ። እንደ ኔ የሆነ ነገር ስናገር እንደዚህ ያለች አትበሉ። ምን አረኳችሁ፣ እንደ ምን ሰራኋችሁ? እኔ መቼ የተረፈ ቃል ተናግሬ ነው? አሁን ደግሞ እንግዲህ አማራ ብዬ ስለተናገርኩ ደግሞ አማራ እያላችሁ ደግሞ ልትናገሩኝ ነው እን ተው እንጂ። እንዲ አታሸማቁኝ እንዴ። መማሪያም ተውኝ እንዴ። እና አሁን የአማራ ልጆች የአማራ ልጆች እንግዲህ ሙስሊሙም ሆኑ ክርስቲያንም ሆኑ የአማራ ልጆች ከዚህ እስከዚህ እንዳታልፉ ተብሏል። እንግዲህ ከዚህ እስከዚህ እንዳታልፉ አማራም ሆኑ ሙስሊሙም ሆኑ አማራ ብቻ ማለት ነው ክርስቲያንም ሆኑ ሙስሊሙም ሆኑ ብቻ አማራ ሆኑ አማራ እስከሆናችሁ ድረስ ከዚህ እስከዚህ አታልፉም እየተባለ እየታገደ ነው ያለው አሁን ላይ ማለት ነው። አሁን ላይ እየታገደ ነው ያለው አገራችን ላይ ማለት ነው እንግዲህ ከአንዱ ሀገር ወደ አንዱ ሀገር መንቀሳቀስ አይቻልም። የአማራ ልጅ የሆነ የትም ቦታ ሄዶ ሰርቶ መብላት አይችልም አይችልም፣ ተብሏል። አረንጓዴ ቢጫ ቀይ ባንዲራ የያዛችሁ መንቀሳቀስ አትችሉም ተብሏል። ይህን እንዴት ታዩታላችሁ? የኛ የአማራ ልጆች እንዴት ታዩታላችሁ? ይሄን ነገር ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ ሀገር ወደ አንዱ ሀገር መንቀሳቀስ አትችሉም ተብለናል። እና ይህን እንዴት ታዩታላችሁ? አሁን ደግሞ በእምነት ሊያባሉን ሊያጣሉን ሊያፋጁን መታዋል። እንግዲህ መቼም እኛ አንማርም፣ አንደርስታንድ አናደርግም፣ አይገባንም። በተለይ እኛ አማራዎች አንዳንዴ እናደዳለሁ፣ እግዚአብሔር እንደምላችሁ እናደዳለሁ። በሰው ሀገር እንኳ እንደዚህ መሆን አቅቶናል፣ ስለ እውነት ማለት ነው። ደግሞ ፖለቲካ ነው እንዳትሉ እንዳትሉኝ፣ እኔ ተናግራለሁ። እንዲህ መሆን አቅቶናል፣ እንዲህ ነው፣ እንዲህ መሆን አቅቶናል። እኛ የአማራ ልጆች ስንባል አሁን እንግዲህ በእምነት አልከፋፍልም፣ ሙስሊም ክርስቲያን አልልም። ምክንያቱም ሁላችንም አማራ እስከሆነን ድረስ አማራ ክልል ላይ የምንኖረው ሙስሊሙ ክርስቲያኑም አንድ እስከሆነን ድረስ ብሔራችን አንድ እስከሆነ ድረስ ማለት ነው። እና አሁን ከዚህ ወደዚህ ከዚህ ወደዚህ ማለፍ አትችሉም፣ የመጣውን ነገር እናንተ በዚህ ጋር ማለፍ አትችሉም፣ ሰርታችሁ መብላት አትችሉም ተብሎ ማዕቀብ ተጥሎብናል። እና ቤተሰብ በጣም ከባድ ጊዜ ላይ ነው ያለ። ነው በጣም የሚያስጠላ በጣም የሚደብር ጊዜ ላይ ነው ያለ። ነው አሁን ላይ ያለንበት ወቅት ማለት ነው እና ምንድን ነው ላስተላልፈ የምፈልገው የአማራ ልጆች አሁን ላይ እጅግ አንት ሆነን አገራችን ሰላም እንድትሆንልን በየትም ቦታ ሄደን ተንቀሳቅሰን መብላት እንድንችል የሆነ ተጽዕኖ ብንፈጥር የሆነ ነገር ማድረግ ብንችል የሆነ ነገር ብንነጋገርና ብንተሳሰብ ብዬ ነው ማስቡ። ምክንያቱም የመጣብን መከራና የመጣብን ስቃይ በጣም ችግር ስለሆነ እስኪ ይህም ቪዲዮ አይተ ነው እንመለስ። ጓዴ ቢጫ ቀይ ለብሰን ስንሄድ ተገለናል። ሞቷል። ፊት ለፊት ነው የተመታው። ይኸው ተመትቻለሁ። ምንድን ነው መንግስት? ከዚህ በላይ ሌላ መንግስት አለ ወይ? ከወይ ብላ በላይ ሌላ መንግስት አለ ወይ? ይህንን ሀገር የሚመራት አንድ መንግስት ነው ፌዴራል። ፌዴራል ሲባል እኮ እነዚህ ሰዎች በቂያችን ነበሩ። ልዩ ኃይል የኦሮሚያ ልዩ ኃይል ለብሶ ነው የመታን በጥይት እንደዚህ። እንዴ መንግስት ምን እያደረገ ነው እንዴ ለምን አይልም? እንደ ወይ ከዚህ በላይ የኛ ክልል ካልሆነ ምልክት ይተከል፣ በቃ ይሄ የኢትዮጵያ ክልል ስላልሆነ ወደዛ አትውጡ እንባል። በቃ ይሄ የኛ ድንበር አይደለም ማለት ነው። ይሄን መንግስት ይልን የውብላ ድንበርና የዚህ አዲስ አበባ ድንበር ሲደርስ ነው ይህንን ረብሻ ያነሱት። የዛሬ አመትም እንደዚህ የዛሬ ሁለት አመትም እንደዚህ። አሁን እዚህ ከቀራ ነው ማለት ሁለት ልጆች ሞተውብናል። አንድ በ የዛሬ አመትም አንድ ልጅ ምንጣፍ የሚያነጥፍ ልጅ ሞተውብናል። ስለዚህ እኛ ለምን እልባት አይሰጠንም? ለምን ነጻነት አይሰጠንም? እንደዚህ በየጊዜው በየጊዜው እያለቀስን ነው። እውነቴን ነው። ትናንትና የኢትዮጵያ ወጣቶች ይኑሩልን። እውነት ምን ጊዜም ከወጣቶቹ ጋር ነው ማንኛውም ነገር የሚሆንልን፣ አይደል እንዴ? ስለዚህ እንደዛ ደግሞ በጣም ነው እኛ ትላንትና እንደዚህ አቅፈን ያደር ነው። እኔ ቤተክርስቲያን መድኃኔዓለም አጠገብ ነኝ ያለሁት ማለት ነው። እነ ቄሶቹም ሁላቸውም ታንገላቱ፣ ህጻናቶቹም ራሱ ብዙ ልጆች አሁን ታስረውብናል ይላሉ። እንግዲህ እንደሰማችሁት ነው ይሄ ቪዲዮ እንደሰማችሁት ነው። ከዚህ እስከዚህ ማለፍ አትችሉም እየተባሉ እየታገዱ መኪና እያስቆሙ እየመቱ እየገረፉ እየገደሏቸውም ያሉት በአሁኑ ሰዓት ማለት ነው። እና የአማራ ልጆች ሀይ ልንል ይገባል። ራሳችን ልንዘጋጅ ይገባል። ምክንያቱም ከነገ ነገ ምን ሊፈጠርብን እንደሚችል የምናውቀው እኛ እስከሆነ ድረስ ማለት ነው። እጅና ጓንት ልንሆን ይገባል ብዬ ነው ማስበው። ከዲ ከዚህ ወደዚህ መንቀሳቀስ አትችሉም፣ ከዚህ ወደዚህ ማለፍ አትችሉም። ጊዜ ያነሳውን ጊዜ ይጥለዋል። ጊዜ ክፉ ነው። የምሬ ነው የምላችሁ፣ ጊዜ ክፉ ነው። ግፍ ደግሞ በሰው ላይ ግፍ ግፍ መስራት በሰው ላይ በጣም መጥፎ ነው። ግፍ አትስሩ። ይችም ቀን ታልፍና ታስተዛዝበናለች። ይችም ጊዜ ታልፍና ታስተዛዝበናለች። የተጫነ አህያ ስትወርድ የተጫነች አህያ የተጫነቻ አህያ ሲወርድላት ሸክሙ ሲረግፍላት ሸክሙ የተጫነች አህያ ሸክሙ ሲረግፍላት ትዘላለች አይደል፣ ወደ ላይ እየዘለለች ነው አይደል የምትሄደው። ይሄ የተሸከምነው ሸክም ይሄ የተሸከምነው ግፍ የወረደልለታ ቁጣናት ትችሉትም የበታችነት ስሜት ለማንም አይጠቅምም? ጊዜው የኛ ነው። አሁን ባለ ጊዜ ነን። እንደዚህ ነን እንደዚህ ነን ብለን የምናደርጋቸው ነገሮች በኋላ ላይ ዋጋ ሊያስከፍሉን ያስከፍሉን ይችላሉ። እና ግፍ መስራት ለሰው ግፍ ግፍ መስራት ለሰው በጣም መጥፎ ነው። ማንንም አይጎዳም፣ ራስን ነው የሚጎዳው። የበታችነት ስሜት ደግሞ ማንንም አይጠቅምም። የምሬን ነው የምናችሁ፣ የበታችነት ስሜት ማንንም አይጠቅምም? አሁን ላይ ሴት ልጅ እየተገደለች ነው ያለችው፣ ህፃናት እየተገደሉ ነው ያሉት። ሴት ልጅ በባሏ እየተገደለች ነው ያለችው ከዛ እንደገና ደግሞ ከዚህ ወደዚህ መንቀሳቀስ የለም። ከሳሽ እያለ ተከሳሽ እያለ ተከሳሽ እያለ ከሳሽ ራሱ ከሳሽ ለአማርኛ ይቅርታ ተበዳይ እያለ በዳይ ነው አሁን እየከሰሰ ያለው፣ ከሳሽ እያለ ተከሳሽ ነው እየከሰሰ ያለው። ህግ የለም ኢትዮጵያ ውስጥ። በጣም ፈተና ላይ ነው ያለ ነው፣ በጣም ችግር ላይ ነው ያለ ነው፣ በጣም መከራ ውስጥ ነው ያለ ነው፣ በጣም ስቃይ ውስጥ ነው ያለ ነው። የአማራ ልጆች በየሄድንበት ፈተናችን በስቶ ሊቢያ ላይ ብታዩ ያለ መከራ እና ያለ ስቃይ ሊቢያ ላይ ብታዩ በጣም ነው የሚያሳዝን። እርጉዝ ሴት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እርጉዞች ታጉሮ በሊቢያ ላይ ታጉሮ ታፍነው የፖሊስ ዱላ እየወረደባቸው ነው ያለው። ሂዱ በሳውዲ አረቢያ፣ በየመን፣ በጀዛን የሚባል ሀገር ላይ ስንት መከራ እየወረደ ያለ ለአማራ ልጅ ነው። ስደት ምትወጡ ኢትዮጵያውያን ስደት የምትወጡ ኢትዮጵያውያን ስደት የሚወጣው ኢትዮጵያውያን ከሀገሩ ላይ የሚገደለው ኢትዮጵያውያን ከሀገሩ ላይ የሚገደለው አማራ፣ ስደትም ሲወጣ ደግሞ መከራ የሚያየውም ደግሞ አማራ። በነገራችን ላይ ስደት ላይ አማራ ብቻ አይደለም፣ በሁሉም ብሔር ብሔረሰብ ነው። ይቅርታ ለቃሌ እና ይህ ሁሉ ነገር የሚሆነው አገራችን ሰላም ቢሆንልን ስደት እንኳን ስንወጣ እንከበራለን። አሁን ግን ክብር እንኳን የለንም፣ በሀገራችን ላይ ክብር የለንም። ተንቀናል፣ ተገርፈናል፣ ተሰቃይተናል። ብዙ ነገር ሆነናል፣ ብዙ ነገር ሆነናል። ብዙ ፈተናዎችን እያየን ነው። ግን እኛ አንማርም። እኛ አንደርስታንድ አናደርግም። እርስ በርሳችን ነው የምንባለው፣ እርስ በርሳችን ነው የምንጋድለው። እርስ በርሳችን ነው። ኮንፊደንስ ነው ያጣነው። አሁን ኮንፊደንስ ሆነናል። አይስወር ነው የምላችሁ። አሁን ላይ ስለምንም ራሱ እያሰብን አይደለም። ስለምንም ራሱ አንደርስታንድ እያደረግን አይደለም። ይህ ሁሉ ነገር የመጣብን ይህ ሁሉ ፈተና የመጣብን ይህ ሁሉ ስቃይ የመጣብን በራሳችን ድክመት ነው። በራሳችን አል በራሳችን ይሆን የራሳችን ስንፍና ነው ይሄን እያደረገብን ያለው እና አንድ ልንል ይገባል። ሀገራችን ኢትዮጵያንን እንደ እንደ ሀገር እንደ ሀገር ለመኖር እንደ ሀገር ለማድረግ አንድነት ያስፈልገናል። አንድነት ያስፈልገናል። መተሳሰብ ያስፈልገናል። መነጋገር መናበብ ያስፈልገናል። አገራችን ላይ አሁን ችግር ላይ ነው ያለችው በተለይ የአማራ ወጣት እያለቀ ነው ያለው በግድያም እያለቀ ነው በጦርነትም እያለቀ ነው በስደትም እያለቀ ነው ከአማራ ክልል አዲስ አበባ ከአዲስ አበባ ገብቶን መስራት አቅቶታል ከዚህ ወደዚህ አታልፍም እየተባለ ነው አሁን ይሄ ምን የሚሉት ነው እሺ ምንድን ነው ምንድን ነው መፍትሄው አረንጓዴ ቢጫ ቀይ ባንዲራ ያደረገ ሰው ይሄ ባንዴራ አያስፈልግም፣ እየተባለ የለበሰ ሰው እንግዲህ እየተከለከለ ነው። መጨረሻችን ምንድን ነው የኛ? የኛ መጨረሻው ምኑ ላይ ነው? ምንድን ነው መጨረሻችን አልገባኝም? ነው ወይስ እንደኔ ግን ያሳሰባችሁ ሰዎች አላችሁ? እንደኔ የተጨነቃችሁ ሰዎች አላችሁ? በሀገራችሁ ጉዳይ ላይ እኛ ኮ ሰው ሀገር ያለን ሰዎች እንለፋለን፣ ታክታለን፣ እንሰራለን፣ እንለፋለን ግን ምን ዋጋ አለው ምን ዋጋ አለው? ለምኑ እንደምንለፋ ለምኑ እንደምንሰራ ለምኑ እንቅልፍ እንደምናጣ ለምኑ እንደምንለፋ ለራሱ እየገባኝ አይደለም አሁን ላይ ማለት ነው። ምክንያቱም ቤተሰቦቻችን እዛ ጋር ሰላም የላቸው እንቅልፍ የላቸውም። ስለ እውነት ነው የምራችሁ። እኔ አንዳንድ ጊዜ ይህ እንዴት ነው ቢኤም ወሬ ባጣረሁ ጊዜ ባጣረሁ ሰዓት የምሰማው ነገር በጣም ነው ልብ የሚነካው፣ በጣም ማለት ነው። ምክንያቱም እኛ እየተዛዘንንም አይደለም እየተሳሰብንም አይደለም እየተነጋገርንም አይደለም። ሀገራችን ውስጥ በጣም ከባድ ውስጥ ነው ያለችው ኢትዮጵያ በጣም ከባድና ችግር ውስጥ ላይ ነው ያለችው። በጣም ፈተና ውስጥ ነው ያለችው ኢትዮጵያ ማለት ነው። እና የአማራ ልጅ ጠንቀቅ ልትሉ ይገባል። ልንተሳሰብ ይገባል። ሲጀመር ልንነጋገር ይገባል። በቃ አንድ ልንሆን ይገባል። ብንሰራም ብንለፋም ብንደክም ምን ብንልም ሀገራችን ላይ ችግር ከሆነ እኛ ሰላም የለንም። በትምህርቱም ይጥሏቸዋል። በስራውም ስራ እየሰሩም አይደለም ሩ ጦርነቱም እየተጧጧፈ ነው እና በጣም ከባድ ሆኗል። ይህን እያያችሁ ይህን እየሰማችሁ ይህን መከራ እያያችሁ እየሰማችሁ፣ ቤተሰቦቻችሁ ምግብ በልተው ለማደር እየተቸገሩ እያያችሁ እኔ አንዳንድ ጊዜ አንዱን ትታ ወደ አንዱ እንዳትሉኝ፣ ወሬ ቀየረች እንዳትሉኝ፣ ይህን ሁሉ እያያችሁ ለወንድ ብር ምትልኩ ሴቶች ነብሳችሁን አይጥ ይብላው። አይስወር ነብሳችሁን አይጥ ይብላው። አሁን ላይ ሲጀመር ወንድ ምን እንጀናጀንበት ጊዜም አይደለም ሴቶች። በተለይ ወንድ የምናወራበት አወራበት ወንድ ምን እንትን የምንልበት ጊዜ አይደለም ሲጀመር። አሁን ላይ ቤተሰብ ችግር ሆኖ ቤተሰብ በጣም እየተሰቃየ እያያችሁ ፍቅሬ ማሬ ወለ ላይ እያላችሁ ለወንድ ብር የምትልኩ ሰዎች ነብሳችሁን አይጥ ይብላው። አትማሩ መቼም፣ ሰው አትሆኑ እግዚአብሔር ሰው አትሆኑ። ግሞች የገማችሁ ናችሁ እግዚአብሔር ነው ብላችሁ እስኪ መጀመሪያ ራሳችሁን አሸንፉ፣ ቤተሰቦቻችሁን አሸንፉ። እስኪ መጀመሪያ አሁን ላይ አረብ ሀገር ያለች እሴት፣ አሁን ላይ የምትኖር እሴት ቤተሰቦቿን ራሱ በስነ ስርዓት ቀጥ አድርጋ ከያዘች አስፈር ለኔ ጀግና እሷ ናት፣ ለእኔ ጀግና እሷ ናት በዚህ ዘመን። ምክንያቱም አንድ አንድ ሰው ወደ አንዱ ሀገር ሂዶ የሆነ ነገር ገዝቶ ለመምጣት እንኳን በተከለከለበት ዘመን፣ በተከለከለበት ዘመን አንድ አማራ ወደ አንዱ ሀገር ሂዶ ሰርቶ ለመብላት በተከለከለበት ዘመን ላይ ቤተሰቦቼ ብላ እንደዚህ ቤተሰቦችን ጥንክር አድርጋ የያዘች ሴት ያቺ ሴት ለኔ ጀግናይ ናት። እግዚአብሔርን ብላችሁ ይሄንማ ለኢትዮጵያ ወንድ አትጀንጁ ነው። ኢትዮጵያ ወንድ የተከበረች አንገቷን የደፋች እዛ ቤተሰብ ጋር የኖረች እሴት አያጣም። የአረብ ሀገርን እሴት የሚጀነጅን አንስ ማይ ፍሉዝ ወንዶች ልትቀየሙ ትችላላችሁ። እሱ እናንተ ጉዳይ ነው። ትዳር በእግዚአብሔር ስጦታ እንጂ እኛ በፈልግ ነው አይመጣም ሲጀመር እኛ በፈልግነው ነው እኛ በሆነው እኛ ባሰብ ነው እኛ በወደድ ነው አይመጣም ሲጀመር ትዳር ትዳር በእግዚአብሔር ህግ ነው የሚመጣ አንዱ እንትታ ወደ አንዱ መጣች እንዳትል ግን አሁን ላይ ኢትዮጵያ ውስጥ የሚደረገው ነገር አማላከል ላይ የሚደረገው ነገር ስለሚያስፈራ ቤተሰቦቻችሁን ካሉበት ላይ ህዛችሁ ተቀመጡበት ላይ ምግብ በልተው እንጀራ በልተው ጠጥተው አድረው ሰላም ሆኖላችሁ ካደሩ ለእናንተ ያ ለእናንተ በቃ በጣም ሀሪፍ ነው። በጣም ማለት ነው። እና ቤተሰቦቻችሁን ቴኬር አድርጉ። ቤተሰቦቻችሁን ቴኬር አድርጉ። ቤተሰቦቻችሁን አስተውሉ። ቤተሰቦቻችሁን ጠይቁ። ቤተሰቦቻችሁን አይዟችሁ ለማለት ሞክሩ። ሞክሩ እንጂ ይሄ ጅንጃ ነው ምናምን እኔ ይጠቅማል ብዬ ስለማላስብ ነው። ትርፍ ቃል ከተነገርኳችሁ ካስቀየምኳችሁ፣ ወንዶችዬ በጣም ይቅርታ። አዳሞችዬ እወዳችኋለሁ። ለጥላቻ አይደለም ግን ጊዜው ስለሆነ ነው እና ይሄን ለማለት ወድጄ ነው። የተሳሳትኩት ንግግር ካለ ያጠፋሁት፣ ከንግግር የተሳሳትኩት ነገር ካለ ይቅርት አድርጉልኝ። ከወዲሁ ስለምትሰጡኝ ሐሳብ፣ አስተያየት ኮሜንት ስለምትሰጡኝ ደግሞ ከልብ አመሰግናለሁ። ይሄም የሚያልፋል ባይ አይዟችሁ ካለ መባል አስወጥቶ ጊዜ አጉድሎ ላሳነሰው ከደጋን በላይ ይጠማል እንደዚህ ነው ሁልጊዜ ጊዜ ሰው አሳምር ያውቀዋለሁ በሌለው ላይ ሁሉ ይከፋል ዛሬ ማይመስልም ሰል እንጂ ያስለቀሰን ሁሉም ያልፋል። በመከራ የደገፍነው ነው እንደ ቀላል ቢቃወስም አክብሮ ነው የፈጠረን ለከርሳችን እሱ አያንስም እንዲሆነን ማንቀርም ጠማማው ሁሉ ይቃናል ደስተኛ እንጂ ሀዘን ብርቁ አዝኖ ማለፍ ያጀግናል። አይዟችሁ